ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር ልቦለድ መጽሐፎችን በትረካ መልክ እናቀርባለን። ከዚህም በተጨማሪ የግጥም መድብሎችን፣ ቁም ነገር አዘል ቀልዶችን፣ እንደዚሁም ሌሎች መጣጥፎችን ይዘንላችሁ እንቀርባለን። ዛሬም ተረበኛውን ናስሩዲን ቀልድ ቀመስ ቁም ነገሮች ከተባለ መጽሐፍ ላይ ዛሬ ይዘንላችሁ ቀርበናል። እስከመጨረሻው ድረስ እንድትከታተሉን ግብዣችንን እናቀርባለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደውል ምልክት ከነካችሁ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። አሁን ዛሬ ወደ ያዝንላችሁ ጽሑፍ እንተላለፋለን። ገበያ ቢመቻት። ናስረዲን ተቀጥሮ ይሰራበት የነበረውን ሻይ ቤት የአገሩ ንጉስ እግረ መንገዱን በአካባቢው ሲያልፍ ይጎበኘዋል። ንጉሱና አጃቢዎቹ ሻይና እንቁላል ጥብስ አዘው በሚገባ ይስተናገዳሉ። በልተው ካበቁ በኋላ የሻዩንና የእንቁላሉን ጥብስ ዋጋ እንዲነግራቸው ናስረዲንን ይጠይቁታል። ግርማዊነቶና አምስት አጃቢዎቾ ለተመገባችሁት የእንቁላል ጥብስና ሻይ አንድ ሺህ ብር ያስከፍላቸዋል። ይላል ናስሩዲን በዚህ ሀገር እንቁላል ብርቅ መሆን አለበት ለምንድን ነው ምግባችሁ እንዲወድ የሆነው? በማለት ንጉሱ ይጠይቃል ናስሩዲንም ግርማዊ ሆይ በዚህ አካባቢ ውዱና ብርቁ የእንቁላልና የሻይ ዋጋ ሳይሆን የእርሶ ጉብኝት ነው አለ አልቆልኝ ነበር። ናስረዲን ጓሮ ካጸደቃቸው የአትክልት አይነቶች መካከል መርጦ ለንጉሱ ገጸ በረከት ለማቅረብ በማሰብ ትልቅ ዱባ መርጦ ይዞ ሲሄድ መንገድ ላይ አንድ የሚያውቀው ሰው ያገኘዋል። ሰውየው የናስረዲንን ሀሳብ ከተረዳ በኋላ አብዳሃል እንዴ ናስረዲን፣ ለንጉስ ቀርቶ ለአንድ ትልቅ ሰው እንኳ ዱባ በገጸ በረከትነት ቀርቦ አያውቅም። ንጉስ ፊት የበለስ ፍሬ ወይም የወይን ዘለላ ይዘ መቅረብ አለብህ ይለዋል። ናስረዲን የሰውየውን ምክር በመቀበል የወይን ዘለላ ገዝቶ ንጉሱ ዘንድ ይዞ ይቀርባል። ንጉሱም የመጣለትን ገጸ በረከት በደስታ ተቀብሎ ናስረዲንን ሸልሞ ያሰናብተዋል። ናስረዲንም ጥቂት ጊዜ ሰነባብቶ በርካታ የሚያማምሩ የብርቱካን ፍሬዎች ገዝቶ ለንጉሱ ገጸ በረከት ያቀርባል። ንጉሱ በዕለቱ በሆነ ነገር ተበሳጭቶ ስለነበር የብርቱካኑን ፍሬ አንድ በአንድ እያነሳ በመወርወር ናስረዲን ላይ ይፈጠፍጠው ጀመር። ናስረዲን የሚበቃውን ያህል የብርቱካን ፍሬ ውርጅብኝ ከቀመሰ በኋላ የነፍስ አውጭኝ ሮጦ ያመልጣል። ወደ ቤቱ በማስገም ላይ እንዳለ ለካስ ትንን ሰዎች ትንንሽ ነገሮችን ገጸ በረከት የሚያቀርቡት ቢወረወርባቸውም እንደማይጎዳቸው አውቀው ለብልሃታቸው ነው። ዛሬ ያንን ዱባ አቅርቤ ቢሆን ኖሮ አልቆልኝ ነበር አለ። በአፍንጫዬ ይውጣ። ናስረዲን የሚኖርባትን መንደር አቋርጦ የሚያልፍ አንድ ትልቅ አውራ ጎዳና ሥራው ተጠናቆ አገልግሎት ላይ ውሎ ነበር። አንድ ቀን ናስረዲን አውራ ጎዳናውን ለማየት በማሰብ ማልዶ በእግሩ ጉዞ ጀመረ። የአውራ ጎዳናውን አሰራርና ውበት እያደነቀ ረጅም ርቀት ከሄደ በኋላ ስለደከመው ከመንገድ ዳር ከሚገኝ አንድ ዛፍ ስር ጠጋ ብሎ በመቀመጥ እረፍት በማድረግ ላይ እንዳለ እንቅልፍ ሸለብ አደረገው። ጥቂት ጊዜ ቆይቶ ሲነቃ ጠርቡሹ ከራሱ ላይ የተወሰደበት መሆኑን ተገነዘበ። ከዚያም በደረሰበት ሁኔታ እየተበሳጨ ወደ ሰፈሩ ተመለሰ። በማግስቱ የጠርቡሹን ሌባ ለማፈላለግ ማልዶ በመነሳት በአዲሱ አውራ ጎዳና ላይ እስከ ቀጥር ሲጓዝ ከቆየ በኋላ ስለደከመው ጥቂት አረፍ ለማለት የመንገዱን ጥግ ይዞ ተቀመጠ። ጥቂት አረፍ እንዳለም አሁንም እንቅልፍ ሸለብ አድረገው። ወዲያውኑ የብዙ ሰዎች ድምፅ በመስማቱ ከእንቅልፉ ነቃ። ናስረዲን ከሰዎቹ መካከል ወደ አንዱ ጠጋ ብሎ የግርግሩ ምክንያት ቢጠይቀው የአዲሱን አውራ ጎዳና ደህንነት በኃላፊነት እንዲያስጠብቅ የተመደበው የዘባለቃ መንገድ ዳር ተኝቶ መገኘቱ አንገቱ ወደሚቀላበት ስፍራ በመወሰድ ላይ መሆኑን አስረዳው። ናስረዲንም ሰውየውን በል በቃኝ፣ ወንድሜ፣ እዚህ አውራ ጎዳና ላይ የሚተኛ ወይ ንብረቱን ወይ አንገቱን የሚያጣ ከሆነ ባይታይ በአፍንጫ ይውጣ አለው። ፈሪ ለእናቱ አንድ በጭካኔው የታወቀ የሽፍቶች አለቃ ናስረዲንን ጠብቆ ይዘውና ዝናህን እንደሰማሁት ብዙ ምስጢር ብዙ ብልሃት ታውቃለህ ይባላል በል እንግዲህ በእነዚህ ጭፍሮች ፊት የምታውቀውን ነገር ሳደብቅ ንገረኝ አለ በለዚያ እዚያ በምታየው ዛፍ ላይ አንጠለጥልሃለሁ አለው ናስረዲንም ምንም ሳያመነታ ጌታዬ ብዙ ድንቅ ነገር እየታየኝ ነው። ከሰማይ ሰማያት አንድ ግዙፍ የሆነ ጆፊያ ሞራ እየከነፈ ሲወርድ፣ ከምድር ማህፀን ውስጥ መናፍስት እየተትራመሱ ሲወጡ ሊወጡ ሲታገሉ ይታየኛል አለ። የሽፍቶቹ አለቃም ከሰማይ ርቀት፣ ከምድር ጥልቀት ይሄ ሁሉ ነገር በምን ታምር ሊታይ ይቻለ? ይላል። ናስረዲንም በፍርሃት ታምር፣ ጌታዬ፣ የፍርሃት ታምር ነው ይህን ሁሉ ድንቅ ነገር የሚያሳየኝ አለው። አልምራችሁም ነበር ናስረዲን ቤቱ ተቀምጦ ነገር ያሰላስላል ለራሱ መልሶ መላልሶ አንዳንድ ሰዎች ሞታ ያልመሰሉ ይመስላሉ አንዳንዶቹ ደግሞ ሳይሞቱ የሞቱ ይመስላሉ ስለዚህ ሰዎች መሞት አለመሞታቸውን እንዴት ማረጋገጥ ይቻላል ይላል የመጨረሻውን አረፍተ ነገር ነገር በአጽንኦት ሲደጋገም የሰማችሁ ባለቤቱ አይ የእኛ ፈላስፋ ሰው መሞት አለመሞቱን ማወቅ አትችልም ማለት ነው እኔ ልንገርህ፣ አንድ ሰው እጁና እግሩ ቀዝቀዝ ካለ ሞቷል ማለት ነው አለችው። ጥቂት ቀናት ቆየት ብሎ ናስረዲን አህያውን ይዞ የማገዶ እንጨት ፍለጋ ወደ አንድ ራቅ ወዳለ ጫካ ሄደ። እዚያ ግንድ መሳይ ጥሎ የማገዶ እንጨት ሲፈላልጥ በርድ በሰውነቱ ገብቶ ኖሮ እግርና እጁን ኮርምት አደረገው። በዚህ ጊዜ ናስረዲን ይሄው እንግዲህ እጅና እግሬ በብርድ ተኮማትሮ ብረት ስለሆነ መሞቴ ነው። የሞተ ሰው ደግሞ እንጨት መፍለጥ ቀርቶ ካለበት ቦታ ንቅንቅ አይልም ይልና ከአንድ ዛፍ ስር ሄዶ ይጋደማል። አህያውን በቋም መጣ የተራበ አይን ይመለከቱ የነበሩ ቀበሮች ናስረዲን የተኛ መስሏቸው አንድ የግልብጥ ብለው በመድረስ እንከት ያደርጉት ጀመር። ናስረዲንም አይኑን አጨንቁሮ የአህያውን መበላት በመመልከት እነቺህም በህይወት እንቅስቃሴ ማንኛውም ነገር መንስኤና ውጤት እንዳለው የታወቀ ነው። ባልሞት ኖሮ አህያይን እንዲህ አድርጋችሁ ስትዘነጣጥሉ እያየሁ አልምራችሁም ነበር አለ። እኔ ማን ነኝ? ናስረዲን በባግዳድ ከተማ በጉብኝት ላይ ሳለ የከተማይቱ የህዝብ ብዛት ግርግሩ፣ ትርምሱ፣ ውካታውና ጫጫታው አእምሮውን አናወጠው። ሁኔታው ከዚህ ቀደም አጋጥሞት ከሚያውቀው የተለየ ሆኖ በማግኘቱ ግራ ቀኝ ከሚተመው ህዝብ ፈንጠር ብሎ በመቀመጥ ይህን በመሰለ አእምሮ በሚያዞር ታላቅ ከተማ ውስጥ ይሄ ሁሉ ሰው እሱነቱን ለመለየት እንዴት ይችላል? እያለ ማሰብ ያዘ። በዚህ ቁጥር ስፍር በሌለው ህዝብ መካከል ራሴን እንዳልዘነጋ መጠንቀቅ አለብኝ፣ አለ ናስረዲን ስጋት በተጫነው ስሜት። ናስረዲን ከተቀመጠበት ተነስቶ ወደ አንድ እንግዶች ማረፊያ ሄደ። እዚያም አልጋ ተከራይቶ ለማረፍ ወሰነ። በተከራየው ክፍል ውስጥ ሁለት አልጋዎች ነበሩበት። አንደኛውን አልጋ አንድ ሰው ቀድሞ ተከራይቶት ኖሮ፣ ናስረዲን ሰውየውን አልጋው ጫፍ ተቀምጦ አገኘው። ናስረዲን ጋደም ብሎ ጥቂት ለማረፍ ፍላጎት ቢኖረው ተኝቼ ስነቃ ድንገት ራሴን ብረሳስ የሚል ስጋት አደረበት። በመጨረሻም አብሮት ክፍሉን ለተከራየው ሰው የልቡን ገልጾ አዋየው። ሰውየው ቀልደኛ ኖሮ ከኪሱ አንድ የልጆች መጫወቻ ፊኛ አውጥቶ በመንፋት ነገሩ ቀላል ነው፣ ይህንን ፊኛ አንዱ እግርህ ላይ አስረተኛ፣ ስትነቃ ፊኛው እግሩ ላይ ታስሮ የምታገኘው ሰው አንተ ነህ ማለት ነው አለው። በጣም ጥሩ ዘዴ አለ ናስረዲን በነገሩ በመስማማት ከሁለት ሰዓታት መኝታ በኋላ ናስረዲን ከእንቅልፉ ነቃ። ቀና ብሎ ወዲያ ወዲህ ቢመለከት ፊኛው ሰውየው እግር ላይ ታስሮ አገኘው። አዎ ያ ሰው እኔ ነኝ ማለት ነው አለ ናስረዲን። ወዲያውም በነገሩ ግራ በመጋባት ፍርሃት እያንቀጠቀጠው አጠገቡ የተኛውን ሰውዬ በቡጢ እየነረተ አንተ ሰው ተነስ፣ ተነስ ያ የፈራሁት ነገር መድረሱ አልቀረም፣ እባክህ ተነስ በማለት ይጮ ጀመር። ሰውየው ከእንቅልፎ በመነሳት ናስርዲንን ምን ችግር እንዳጋጠመው ጠየቀው። ናስርዲንም ወደ ፊኛው አቅጣጫ በእጁ እየጠቆመ የፊኛው ምልክትነት ከታመነ አንተ እኔን ሆነሃል። አንተ እኔን ከሆንክ በፈጣሪ ይዣለሁ እኔ ማን ነኝ? የዘመድ ዘመድ የናስረዲን የስጋ ዘመዱ ከባላገር መጥቶ ቤት ውስጥ በእንግድነት ይሰነብታል። ሰውየው ከአገር ቤት አንዲት ፈርጠም ያለች ዳክዬ ይዞለት መጥቶ ስለነበር ናስረዲን ዘመዱ ያመጣለትን ስጦታ በደስታ ተቀብሎ ዳክዬዋም ታርዳ አብረው ሲበሉ ከሰነበቱ በኋላ ሰውየው ወደ አገሩ ይመለሳል። ከጥቂት ቀናት በኋላ ደግሞ አንድ ሌላ ሰው የናስረዲን ዘመድ ከሚኖርበት መንደር ይመጣና በእንግድነት እንዲያሳድሩት በመጠየቅ የዚያ ዳክዬ ዞሌ የመጣው ዘመድ ወዳጅ ነኝ በማለት ለናስረዲን ያስረዳል። ናስረዲንም ሰውየውን ተቀብሎ በሚገባ አብልቶ አጠጥቶ ካሳደረው በኋላ በማግስቱ ወደሚሄድበት ይሸኘዋል። በዚህ አይነት ገጠር የሚኖረውን የዘመዱን ስም የሚጠሩ ብዙ የባላገር መንገደኞች የናስረዲንን ቤት በእንግድነት ያጨናንቁት ጀመር። አንድ ቀን አንድ ሰው ይመጣና እኔ ከባላገር ዳክዬ ዞሌ የመጣው ሰውየ ወዳጅ ወዳጅ ነኝ ይለዋል ናስረዲንን ናስረዲንም በደስታ ተቀብሎ ቤቱ ያስገባውና ለሚስቱ አንድ ነገር በጆሮዋ ሹክ ይላታል። እራት ቀርቦ እንግዳው ከሾርባው ሁለት ሶስት ጊዜ ከቀመሰ በኋላ የሙቅ ውሃ እንጂ የሾርባ ጣዕም ስላጣበት ወደ ናስረዲን ዞር ብሎ፣ ለመሆኑ ይሄ ምንም የሚሉት ሾርባ ነው? ብሎ ይጠይቀዋል። ናስረዲንም ከሾርባው ቀመስ ስያረገ፣ ይህማ ያኔ ከባላገር የመጣልኝ እንዳክዬ የሾርባው ሾርባ ነው በማለት ይመልስለታል። ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በሚቀጥለው ደግሞ በሌላ ጽሑፍ ተመልሰን የምንገናኝ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደውል ምልክት በመንካት አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ማድረግ ትችላላችሁ። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ጊዜ።